እንዴት ናችሁ? በእግዚአብሔር ፍጹም ሰላምታ ሰላምታችንን እያቀረብን የዛሬ ፕሮግራማችንን ይዘን መተናል። ዛሬ ስቱዲያችን አንድ እንግዳ ጋብዘንላችኋል። እንግዳችን በመጀመሪያ ራስሽን ለተመልካቾች አስታውቂልን። ዘማሪት ቅድስት ቀለሙ እባላለሁ እ ዘማሪት ቅድስት እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። እሺ ዘማሪት ቅድስት የተወለደች የትስተማረች ተማረች እስኪ ስላስተዳደግሽ ትንሽ ነገር ንገሪኝ። እሺ የተወለድኩት ወለንጭት የሚባል ከተማ ነው፣ እዛን የተወለድኩት እንትን ያልኩትም የተማርኩትም እስከ ስምንተኛ ክፍል እዛ ነው። ከዛ በኋላ ነው እዚህ መጥቼ የጨረስኩት። እሺ ዘማሪት ቅድስት በጣም ልጅ ሆነሽ አገልግሎት እንደጀመርሽ ሰምቻለሁ እና እንዴት አገልግሎት ጀመርሽ? እንዴት ወደ አገልግሎት ገባሽ? ያው አገልግሎት የጀመርኩት እንደ ማንኛውም አገልጋይ ከሰንበት ትምህርት ቤት ነው የጀመርኩት። ከዛ ያው እዛ በማገለግልበት ሰንበት በማገለግልበት ጊዜ ከዚህ መምህራን ምናምን ተጋብዘው ይመጡ ነበር ሀገራችን ላይ ጉባኤ እየተዘጋጀ ማለት ነው እና እዛ በሚመጡ ሰዓት ያዩ ነበረ ምናምን ና እቺ ልጅ ኮ ብትወጣ ብትዘምር ብታገለግል ትችላለች ምናምን አሉ ይሉ ነበረ። አስተያየት ሰጡ ነበረ። እና ያው የሚመጡት ሰዎች እራሱን እኔን ይጋብዙኝ ነበር ማለት ነው። ለአገልግሎት እድሉን ይሰጡ ነበረ። ያ ነው እንግዲህ አገልግሎት የጀመርኩበት ማለት ነው። እሺ እንደነገርሽኝ ከሆነ ከአዲስ አበባ ውጭ ባለ አካባቢ ነው የጀመርሽ አይደለ አገልግሎትሽን? አገልግሎት ከተባለ ያው እንደነገርኩሽ ከዛው ነው። ግን ያው ክፍለ ሀገርም እየሄድኩ ምናምን አገለግል ነበር። ስለዚህ ብዙ ገጠመኝ ይኖርሻል ብዬ አስባለሁ። እስኪ አንድ ገጠመኝ ንገሪኝ። እሺ ያው ብዙ ገጠመኞች አሉ። ግን ይሄኛውን፣ በአንድ ወቅት ወደ ወላይታ መስመር ወደ ደቡብ ክልል ሄጄ ነበርና እዛ አገልግሎት ላይ እንትን ነበር። ከማረፊያ ቤታችን እስከ ቤተክርስቲያኑ ድረስ ሞተር ነበር የሚያመላልሰን እና ሶስተኛ ቀን ጉባኤ ላይ ጠዋት እሁድ ማለት ነው። አገልግለን ስንመለስ እኔ ሞተር ላይ ሆኜ ወድቄ ነበርና ያው ትንሽ ቀል ከበድ ያለ ጉዳት ነበረ። ያው በሰዓቱ ማለት ነውና ያንን አረሰው በጣም። እሺ። በመሀል አገልግሎት አቋርጠሽ እንደነበረ አውቃለሁ። እና ያቋረጥሽበት ምክንያት ምንድን ነበር? ያው ያቆምኩበት ምክንያት እንደዚህ ነው እንደዚህ ነው ማለት አልፈልግም። ማለት ያው ብዙ ምክንያቶች አሉኝ፣ ያው ትምህርትም አለ እና ደግሞ ያው የራሴ ምክንያቶች ነበሩ እና ያው እዚህ ላይ ባይገለጽ ደስ ይለኛል፣ ለዛ ነው። አሁንስ ምን ላይ ነሽ? አገልግሎቱ እንደተቋረጠ ቀረ ወይንስ ጀመርሽ ተመልሳሽ? ያው አገልግሎቴን ጀምሬ ያለው ያው በቅርብ ነው የጀመርኩት። መናገር ከመናገር እንደተቋረጠ አልቀረም ጀምሬ ያለው ማለት ነው። እሺ ስንት ዝማሬዎች ሰርተሻል በሲንግልም ሆነ በአልበም? አልበም አልሰራውም፣ እስካሁን ግን ያው ሲንግሎች ሰርቻለሁ። እንትን ከማቋረጤ በፊት ሶስት ስራዎች ሰርቼ ነበረ። ከዛም በኋላ ደግሞ በዚህ አመት የተወሰኑ ስራዎችን ሰርቻለሁ። አልበመችን ጠብቅታል። እኔ ያው በዚህ ቀን ምናምን ማለት ብዙ አልፈልግም፣ ያው እግዚአብሔር በፈቀደ ሰዓት ነው የሚሆነውና ያው እንደ ሰው ታስበ ያለሽ ግን ያው በዚህ ቀን ማለት አልችልም፣ ግን ወደፊት እንደ እግዚአብሔር ፍቃድ ይሆናል ብዬ አስባለሁ። እሺ እንጠብቃለን። መኖርም ባንተ ነው የሚለውን ዝማሬሽን ብዙ ሰው የሚያውቀው ይመስለኛል እና እሱ ነው ከህዝብ ጋር የሚያስተዋወቅሽ አይደለም? እውነት ለመናገር መዝሙሩ በጣም ቫይራል ነው፣ ግን እኔ መሆኔን ብዙ ሰው አያውቅም። መዝሙሩ ግን ያው በደንብ ይታወቃል። እስኪ ትንሽ ብታሰሚን። እሺ መኖርም ባንተ ነው፣ ማረፍም ባንተ ነው። ፍቅርና ሰላም በቤትህ ብዙ ነው። ሌላ ሌላውማ ጌታይ ዛ ማለት ቅል ዝማሬ መልእክት ያሰማልን። ወደ ቀድሞ ነገር እንመለስና ወደ አዲስ አበባ እንዴት መጣሽ? እንግዲህ ያው ወደ አዲስ አበባ የመጣሁበት ምክንያት አንድም ያው ለመዝሙሩ እዚህ ነው ሰፊ እንትን የነበረው ማለት ነው። ያው እንዳአሁኑ ሶሻል ሚዲያ ብዙም የተስፋፋበት ጊዜ ስላልነበረ እዚህ ብትመጪ ነው ጥሩ እድል የምታገኙ የሚል ነገር ስለነበረ እዚህም ደግሞ ወንድሜ ስለነበረ አጋጣሚ እሱ ጋር መጥቼ ያው ትምህርቴንም ቀጠልኩ ያው መዝሙሮችንም እነዚህንም መዝሙሮች እዚህ አዲስ አበባ ከመጣሁ በኋላ ነው የሰራሁት የመጀመሪያ መዝሙሮችን ስለቂ ስንት ዓመቶች ነበረ በጣም ልጅ ነኝ እሱ 13 ዓመት ነበረ የተሰራው እሱ 13 ዓመት ላይ ነበር የተሰራው አልተለቀቀም ነበረ በሰዓቱ ተለቆ ነበር ግን እንደግል ነበር ብዙ ያው ህዝብ ጋር አልደረሰም ነበረ ስለዚህ በመጀመሪያ ከህዝብ ጋር ያገናኘሽ መኖርም ባንተ ነው የሚለው መዝሙር ነው ማለት ነው። በቃ ከህዝብ ጋር ያው ያስተዋወቀኝ ልልሽ አልችልም ቅድም ቅድም እንዳልኩሽ ማለት ነው ሰው እንትን ስለማይለው አንቺ መሆንሽን አያውቅም እንጂ መዝሙሩ ወደሚ ታወቃል። እንደዛ ነው። እስኪ ስለ ግለዎች ልጠይቅሽ። አግብተሻል? አዎ፣ ባለትዳር ነኝ። የአንድ ልጅ እናት ነኝ። እግዚአብሔር ይመስገን። በጣም ደስ ይላል። እንዴት ነው ባለቤትሽ፣ አገልግሎትሽን ይደግፋል? አዎ፣ በጣም ብዙ ነገር ይደግፈኛል። በምሰራቸው መዝሙሮች አስተያየት በመስጠት እንዲሁም ደግሞ ለአገልግሎት በምወጣ ሰዓት፣ ስራ ላይ ባልሆነ ሰዓት ያው እሑድ ቀን ወይ ቅዳሜ ቀን ምናምን ከሆነ ያው ልጄን በመያዙ ላይ ያግዘኛል። በብዙ ነገር ይደግፈኛል። እስኪ ከሰራሻቸው ዝማሪዎች የቱን ነው በጣም የምትወጪው? ያው እኔ መዝሙሮቹን ያው መዝሙር ናቸው። ያው እግዚአብሔርን የምታመሰግኝበት እስከሆነ ድረስ ሁሉንም ትወጃለሽ ግን ያው በተለየ ከህዝብ ጋር በደንብ ማለት እኔ ባያስተዋውቀኝ መዝሙሩ በጣም ቫይራል ስለሆነ በጣም ወደዋለው፣ መኖርም ባንተ ነው እና ደግሞ አሁን በጣም በቅርብ የተለቀቀ መዝሙር አለ፣ እርሱን ብዬ የሚል እሱንም መዝሙር እጅግ በጣም ነው የምወደው። ዋሽንት ሚዲያ ላይ ተለቋል እና ያው እየገባችው መስማት ማዳመጥ ትችላላችሁ። እሺ፣ እንደነገርሽኝ ከሆነ አልበም እየሰራ አይደለም ብለሻል እና አሁን ምን ላይ ነሽ? ሲንግሎችንስ እየሰራሽ ነው? አው ሲንግሎችን በደንብ እየሰራሁ ነው ያለሁት። እንደ እግዚአብሔር ፈቃድ ወደፊትም የሚለቀቁ ሲንግሎች አሉ። እንደነገርሽኝ ከሆነ ከልጅነትሽ ጀምሮ ነበር የምታገለግዩ ከዛ በኋላ አቋርጠሽ ድጋሚ ነው ወደ አገልግሎት የተመለሱና የበፊቱን አገልግሎትና የአሁኑን አገልግሎት እንዴት ታይዋለሽ? እንግዲህ በፊቱና ያሁኑን እንደ ሳነጻጽረው ማለት ነው ለእኔ በፊት ላይ ወደ ክፍለ ሀገር የሚሄድኩ በደንብ አገለግል ነበር። እዚህም አዲስ አበባ ላይ በደንብ አገለግል ነበርና አሁን ላይ ደግሞ ያለው ነገር እኔ ብዙ ይወጡ አላገለግልም፣ ክፍለ ሀገርም ሄጄ አላገለግልም እና እዚሁ አዲስ አበባ ነው አንዳንዴ የማገለግለው። ያው ለእኔ ያው የተሻለ አገልግሎት የነበረኝ እንደ ግል ያኔ ነበር፣ ጥሩ ነበር ያኔ ለእኔ። የዘማሪያን ህብረት ላይ ስተገለጊያ ይችሻለ ይመስለኛል። አዎ ትክክል ነሽ። እዛ ላይ ያገለግላለው እህትማማቾች ዘማሪያት እንባላለን። ያው እንግዲህ ከእህቶቼ ጋር እዛም በደንብ አገለግላለሁ። ለቃ ለመጠይቁ ፍቃደኛ ስለሆንሽ በጣም እናመሰግናለን። እስኪ በመጨረሻ ማመስገን የምትፈልጊው አካል ካለ? መንግዳቸው መንገዳቸው አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ። ያው እንግዲህ በመጀመሪያ እግዚአብሔርን አመሰግናለሁ። ከዛ ደግሞ ለዚህ ያደረሱኝ ቤተሰቦቼን አመሰግናለሁ። እንዲሁም ደግሞ በብዙ ነገር የሚደግፈኝ ባለቤቴ እሱንም አመስገን ፈልጋለሁ። እሽኛ መንግዳችን ስለመጣሽ በጣም እናመሰግናለሽ። እናመሰግናለሁ። ውድ የኪናስ ሚዲያ ተከታታዮች ከዘማሪት ቅድስት ጋር የነበረን ቆይታ ይህንን ይመስላል። ስለተከታተላችሁ እናመሰግናለን። ኪናስ ሚዲያን ሰብስክራይብ አድርጉ። እኔ ከወዲሁ ሰናበታችኋለሁ። ዘማሪት ቅድስት አዲስ ኪዳን የሚለውን መዝሙሯን ትዘምርላችኋለች።